ሰበር ዜና ፦ የሲዳማ ክልል ፕሬዝዳንት አቶ ደስታሌ ዳሞና ካቢኔው የሲዳማን ህዝብ አዋርደዋል፣ በሲዳማ ምድር መንቀሳቀስ የሌለባቸው ወንጀለኞች ናቸው ሲሉ የሰብአዊ መብት ተሟጓቹ አቶ ደንቦባ ናቴ ተናገሩ። ሲዳማ ህዝብን አዋርደዋል። ደስታሌ ዳሞ የሲዳማን ህዝብ አንቋሸዋል። የሲዳማን ህዝብ በዚች ድህነት አረንቋ ውስጥ ሆኖ የማይወጣበት ችግር ውስጥ እንደሆነ አድርጎ አሁን ይቀልዱብናል፣ አሁንም ይቀልዱብናል። ሀዋሳ ውስጥ መንቀሳቀስ የሌለባቸው ግለሰቦች ናቸው። በሲዳማ መሬት ላይ መንቀሳቀስ የሌለባቸው ወንጀለኞች ናቸው። እነዚህ ወንጀለኞች ያለምንም ጥያቄ ያለምንም ቅድመ ሁኔታ አንካንዲሽናሊ ወርደው የሲዳማ ጥያቄ የሚመልስበት መንገድ እንዲኖርና የማዕከላዊው መንግስት ይህንን ነገ ከነገ ወዲያ ሳይል ተግባር ላይ እንድተገብረው አቶ ደንቦባ ሲቀጥሉም፣ ስድስት ዓመትን ያስተዳደሩት የክልሉ መንግስት አመራሮች ህዝቡ አልፈልግም ብሏቸዋል። ይነሱልኝም እያለ ነው። ወርደው በህግ ይጠይቁም ብሎ ድምጹን እያሰማ ይገኛል። የሲዳማ ህዝብንም አራቁተዋልና የማዕከላዊ መንግስት የህዝቡን ሰላማዊ ጥያቄ መመለስ አለበትም ሲሉ ለፌዴራሉ አካል ጥሪ አቅርበዋል። በስድስት ዓመታት ውስጥ የነበሩ መሪዎች እነዚህ ሲዳማን የበጠበጡ ከጫፍ እስከ ጫፍ ይነሱልኝ የሚል ጥያቄ ነው። እምብኝ አልፈልግም አሉ። ይውጡልኝ ነው። ተወጥቶ ይጠየቁልኝ ነው የበሉት ሀብትና ንብረት ይመለስልኝ ነው ለራሴ እድገት ይዋልልኝ ነው የወሰዱት የመጠበጡት ያራቆት ሲዳማ ህዝብ ራሱን በራስ የማስተዳደር መብቱ ይጠበቅለት የሚል ጥያቄ ስለሆነ ይሄ ጥያቄ የማዕከላዊ መንግስት የመመለስ ግዴታ አለበት የሚለውን መልእክታችንን እናስተላልፋለን። የሲዳማ ህዝብ ጥያቄ የሆነ ጥያቄ ነው። የሰላማዊ ጥያቄ ነው። ክቡር አቶ ደንቦባ ናቴ ለረጅም ዘመናት ያለማቋረጥ የሲዳማ ነፃነት ታጋይና በግንቦት ወር 1994 ዓ.ም የሎቄል ቂት የዓለም አቀፉ ማህበረሰብ እንዲያቅ ያደረጉ የሲዳማ የቁርጥ ቀን ልጅ እንደሆኑና የሲዳማ የክልልነት ጥያቄ ወቅት በተለያዩ ሚዲያዎች የዲያስፖራውን ክንፍ በመያዝ ከፊት ሆኖ ለህዝቡ ድምጻቸውን ያሰሙ እውነተኛ የሲዳማ ህዝብ ታጋይና አርማም ናቸው። ሲዳማ ኒውስ የሲዳማ ህዝብ ከልቡ የሚወደውና የሚሳሳለትን ክቡር አቶ ደንቦባ ናቴን ህዝባዊ ተቃውሞውን ስለተቀላቀሉ የክልሉ መንግስት የሙስናና ዝርፊያ ተግባራት ስለ ተጋለጡ፣ ጣቢያችን ከልብ እያመሰገኑት አክብሮታችንን እንገልጽልዎታለን። በተያያዘ ዜና ከሀገር ውጭ የምትኖሩ 300 ካሬ ሜትር ቦታ ስላገኛችሁ ምላሳችሁን የዋጣችሁ የሲዳማ ብሔር ተወላጅ ዲያስፖራዎች በአስቸኳይ ህዝባዊ ትግሉን እንድትቀላቀሉና የክልሉ ህዝብ ላይ እየደረሰ ያለውን አፈናና ብልሹ አሰራር እንድትቃወሙ ጣቢያችን ጥሪ ያስተላልፍላቸዋል። ሲዳማ ኒውስ የህዝብ ድምጽ።